አይገኝ ግን ሰው ማለት ነው በሆነ ነገር አይቶ የራሱ አይማርም አይደል? የሆነ ሁሌም ጅል ነው እንደ ያልገባኝ ነገር እግዚአብሔርን ሁሌም ጅል ሊሆናላችሁ። አንድ ሰው ምናልባት አንዴ ሁለቴ ሊሆን ይችላል። ሁሌ ጅል በጣም ነው የሚከብደው። እግዚአብሔርን ትለንትና የተዘራ ቪዲዮ ላይ ሄሜን እየሳደባችኋት ነው አይደል?

ሲጀመር ብሩክ እንደዚህ የሆነው ለዚህም አንደኛ ለዚህም ሊሆን ይችላል ይሄም እየቴታ ስለሄደች ምናምንም ብሎ ብሎ እና ማለት ነው ቦታ ቦታ መርጦ ሰው ልጅ እኮ የሆነ ነገር ራሱ ከማማ ምናምን የሚወጥቅበት የትም የሆነ በቃ የደረሰበት ቦታ አልጋ ነው የሚመስለው። ገባሽ የወደቀበት ቦታ የሚመች ምናምን እና ሄዶ ከንቺ ጋ እንዲወጥቅ ነው እንደሚፈልገው። ምን አይነት ሰገጤ ናችሁ በፈጣሪ። በነገራችን ላይ ማለት ነው እኔ አሰርግጭ የምነግራቸው ነገር ላይ ብኖር ሄሚ እና ብሩክ ማለት ሄሚ ትላንትና እያረገች ያለችው ፕራንክ ነው ኦኬ። ሶ ፕራንክ ነው እና ቤኪን ብሩኪን እና ቤኪ ኮናችሁ ሴት ነው ብሎ የሆን አሻንጉሊት አምጥቶ ሮም ላይ ፕራንክ ያደረጉት። ስለዚህ እሷ ፕራንክም ከሆነ ይሳየው እና ስራም ከሆነ ይስሩ። ምንም ማድረግ አይቻልም። ሶ እና ማለት ነው ሄሚን እየሳደባችኋት ምናምን ብዙ ነገር እያላችኋት አንቺ እንደዚህ ነሽ፣ አንቺ ነው የምትፈልጊው አንቺ ነሽ፣ ከአንቺ ውጭ እሱ አይፈልግሽም። ትላንትና ማለት እንደ አሻንጉሊት አምጥቶ አልጋ ሩም ላይ የሰራ ቪዲዮ ላይ ፎቶን ሾት አድርጎ ወስቶ ቲክታክ ላይ ምናሉ ማሰላቸው ማሰላቹ ቡሩቅ፣ አንቺ በምንም ሁኔታ ላይ አንቺ አይፈልግሽም እና አንቺ ቡሩቅ መቼም አይፈልግ እነሱ ያለው ነገር እዚህ ጋር እግዚአብሔር ምስክር ነው ውዶቼ፣ ክርስቶስ ብሩክ አንቺን በፍፁም አይፈልግሽም። የምትፈልጉት ሰውን አንቺን ማገባሽን ሰውን ፈልግ እንጂ ብሩክ መቼም ነው አይፈልግሽ ብላችኋል። በጣም ነው የምትገርመኝ እኮ እግዚአብሔርን። እናት ቤት ስትሄድ አንቺ እኮ እሱን ለምነሽ ነው የምትሄጂ ትሉኛል፣ ትላላችሁ። ማለት የሆነ ነገር ስታደርግ አንቺን እንጂ የምትፈልጊ እሱ አይፈልግሽም ትላላችሁ ችግር ለሚሱ እሱ ቻይ ስለሆነች ቺላ እየኖራችሁ እኮ ነው የኔ ጀግና ቻይ ነች እኮ እግዚአብሔርን፣ ምንም አይደለም እና ፕራንክ ነው ብላ ትነግራለች። ዛሬ ብሮክና ሄሚ ባለፈው ርብሻ ታጀራ የተነሳ ጊዜ እና ግርግር ያለ ጊዜ ማለት ነው። አንድ ቀን ሳይገናኙ ውሎ ራሱ ብሮክ ራሱ በጣም እናፊቀኛለች እያለ ነበር፣ ሄሚየን በጣም እናፊቃል እያለች ነበር እነሱ

ማስሚያ ፊት የሆነ ሰዎች እናንተ ናችሁ። አይ ትገርሙኛላችሁ። ለማንኛውም እና ሰላም ሰላም፣ ውድና የተከበራችሁ ውድ ውድ ውድ ቻና ለቤተሰቦች ይላል። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር መስኪን ባላችሁበት ቦታ ሰላማችሁ። ዛሬ ያልኩ ነው ትናንትና የተሰራ ቪዲዮ ላይ ብዙ ሰዎች

ቤክንም ቡራውንም ሁለቱም ነው ፕራንክ እያደረጋሽ ያለችው። ነገር ግን ብቻ የሚዬ ይቅርታ ስትጠይቅ እኔ አላቅም እና ሁለት ቀን ምንም ብቻ እናንተ ብቻን ግን ምን ማድረግ ይቻላል እንግዲህ ስራ ማሰራት ስላለባቸው የዱባት የኛ ጀግኖችና አንዳንድ ሰዎች ደግሞ ማለት ነው እየጠጣችሁ ምንም ማድረግ አይቻልም እየጠጣችሁ እውነት እኮ ነው በየቦታው ሁሉ ስትገኝ አንቺ አንቺ ነሽ የምትፈልገ እሱ አይፈልገሽም እያላችሁ ልጅቷን አቃጠላችኋት እኮ እሷ ሁሉ ነገር ስለምትችል አይታ እንዳላይ ሰሆና ስለምታልፍ ነው እንጂ የሆነ ደካማ ሰው ወይም የሆነ ትንጥዬ ሀሳብ ያለች ሴት ብትሆን ኖሮ ድሮ ነበረ ከቡሩክ የምትለያየው። ምክንያቱም ቡራና ሄሚ ድሮ ነበረ እግዚአብሔር የሚለያዩት። ምክንያቱም ብዙ ነገር ታወራላችሁ። አንተ ብሩክ አይመጥንም የምትላላችሁ፣ ሁለተኛ ሄሚ ለብሩክ አትሆንም፣ ቡሩ ከሄሚ የሚበልጥ ሴት ያገኛል ትላላችሁ አይደል? ዋሻው በፍጹም መልዋሻው ሶ ግን እንደዚህም እያላችሁ አንድ አመት ግማሽ ሁለተኛ አመት ሊሆን አሁን ላይ እና ኖሯል በፍቅር ሶ ግን እናንተ ብዙ ነገር ታወራላችሁ እና በጎችሽ እያዳችሁ ማውራት የጀመራችሁት ሰዎች ትንሽ ቆይታ ዛሬም ደግሞ ፕራንክ ነው ተብሎ ማለት ሳትገናኝ ብሩክ ከመጣች በቃ ማሳደቡ ወይን ልትጀምሩ ነው ማለት ነው። ቀጥሎበት እሷ መልካምም ሰራች ትሰደባለች፣ ኪፉም ሰራች ትሰደባለች። ለና የእናንተ ዜቴ ለእሷ አይሞቃትም አይበረዳትም። ኦኬ። ስለዚህ ተመችቶኛል ያልሽው ነገር ከማድረግ ወዲያ አላት ወይ ይሄም ይሄ ደግሞ አንድ ፊት ተስባ ብሎ እንትን ብለዋል እና ያ ነገር ሊሆን አይችልም እና የማቻቸው ወዳቸው ያለ ጉዳዮች